አቤት፣ ማስመሰል! አቤት የውሸት ፍቅር! አቤት አቤት፣ የውሸት እንክብካቤ! አቤት ማስመሰል፣ የማስመሰል ጥግ እያላችሁ ቁጭ ብላችሁ ካላችሁበት ስለ ሩታና አብርሽ የምታወሩ ሰዎች እንግዲህ እያያችሁ እያያችሁ እየመረራችሁ ዋጡ ትላለሁ። የእኔ ምርጦች እነዚህ እንቁ የሆኑ ልጆች እንግዲህ የቅርብ የቀለበት ፕሮግራም አቸው በጣም ትንሽ ቀን በጣም በጣት የሚቆጠሩ ሰዓታቶች ብቻ ነው የቀሩት። እንደምታዩቸው አይላችሁ፣ ወጣት ስታገቡ፣ አራዳ ስታገቡ፣ በቃ በእድሜያቸው እኩል የሆነውን እኩያቸውን ስታገቡ፣ እንዴት ትከበራላችሁ! እንዴት ትወደዳላችሁ! እንዴት ትፈቀራላችሁ! በቃ አራዳ የሆነ ሰው አግቡ። ሌላ ምንም ልላችሁ አልችልም። ሩታ የሚገባውን ደስታ ሰጠችው፣ የሚገባትን ክብር ሰጣት። በቃ ፍቅር ማለት እንደዚህ ነው። የእውነት ነው ምላችሁ። ይሄ ቪዲዮ ተፖስቶ ማለት ነው እስከማወራ ራሱ ይሆናል አይደለም ብዙዎቻችሁ ብዙ ነገር ስትሉ ነበረ። በጣም ስለገረመኝ ነው። አሁንም ስቲል እስካሁኗ ሰዓትና ደቂቃ ድረስ ራሱ የአብርሽና የሩታ ፍቅር እውነት የማይመስላችሁ ሰዎች አላችሁ። ይኸው እያያችሁ ነው። እንግዲህ ከዚህ በላይ ምን ይምጣ? ከዚህ በላይ ምን ይፈጠር? ከዚህ በላይ ምን ይሆኑላችሁ? በቅርቡ ልጅ ወልደው አቅፈው እንግዲህ ቤተሰብ መስርተው ታያችሁ አላችሁ። እና አይዟችሁ፣ አይዟችሁ። እሺ፣ እየመረራችሁ ሻይ ቡና እየጠጣችሁ ምናምን ነገር እያቸው እሺ፣ አይዟችሁ፣ ወተትም ጨምሩበት እንዴ። የእውነት ነው የምላችሁ ስቲል የአብርሽና የሮታን ደስታ ፍቅር ትክክለኛና እውነተኛ የሚመስላቸው ሰዎች የሉም፣ በቃ ማለት ውሸት ነው የሚመስላቸው እና በጣም በሚገርም ሁኔታ ማለት ነውና፣ እንግዲህ እንደምታያቸው ቀለበት ፕሮግራም ለማድረግ ወደ ድዋይ ጉዟቸውን ቀጥሏል። ዛሬ በረር አለባቸው እነዚህ እንቁ የሆኑ ልጆች ማለት ነው። አቤት ፍቅር አሰጣጥ፣ የምሬ ነው ምላችሁ። ክብሩን እይቱማ እንዴት እንዳከበራት። የእውነት ለሩታ ሄክ ሲያንሳት ነው። የእውነት ይህን ነው ምላችሁ። የእውነት ለዚህ ፍቅር ዋጋ የከፈለች ቀጥ አድርጋ የያዘችው ቤቱን በቃ ለቤት መሰረት የሆነችው እሷ ናት። እና አብርሽ እንደውም የሆነ ጊዜ ላይ ደካማ ነበረ። እውነት ለምን ይዋሻል? በጣም ደካማ ነበረ። ሩታ ነው መጣ ያነሳችሁ ያበረታችሁ። እሱም ደግሞ ምርጥ የፍቅር ሰጣት፣ ምርጥ ክብር ሰጣት። በቃ እንደ ሴት አባከበራት በቃ አነገሳት። ይኸውላችሁ፣ ወንዶች ንጉስ መሆን ካማራችሁ ሚስትን አንግሳት። በቃ ሌላ ምንም አማራጭ የለም። ሌላ ምንም ሌላ ንጉስ እንድትባል አትጠብቅ። በቃ ሚስትን ማንገስ ብቻ ነው የሚጠበቅብህ። ከዛ ንጉስ ትሆናለህ። ሩታ የሚገባውን ፍቅር ሰጠችው፣ የሚገባውን ቦታ ሰጠችው፣ የሚገባውን ክብር ሰጠችው። እሱም እንደምታየት በምላሹ የሚገባትን ነገር ሁሉ አደረገ። የደስቷ ምንጭ ሆነ። እና ይህንን አይታችሁ የምትናደዱ የምትቃጠሉ ሰዎች እኔ በጣም ስለ ገርቅ ጭስስ ብዬ ነው የመጣሁት። ማለት እውነት እንደሆነ እያወቅኩኝ ወይም ደግሞ የእነሱ ፍቅር በቃ ማንም ምንም ቢላቸው ምንም እንደማያመጡ እያወቅኩ ግን ተናደድኩ። በቃ ተንበርክኮ ጫማዋን አረገላት። እየተዘጋጀች ነው እሷ፣ ሰዓቷን ስታረግ እሱ ደግሞ ጫማውን በርከክ ብሎ አረገላት። ጫማውን ቀየረላት። ከቤት ሊወጡ ነው፣ ጉዞ አለባቸው። ተከባበሩ ከዛ አንዳንዶቻችሁ ገብታችሁ አስመሳዮች ናችሁ ብላችሁ የምትሳደቡ ሰዎች አስመሳይ እናንተ ናችሁ። እሺ ማፍረቡ የእውነት ነው የምላችሁ። እኔ ቅርታ አድርጉልኝ ሰው መሳደብ አልፈልግም ጾመኛ ነኝ፣ ግን በጣም ስለተናደድኩ እርር ስላልኩ ነውና እኔ በቃ ምንም ማንንም አልሰማም። በቃ ከዚህ በኋላ ከዚህ በፊትም ማንንም አልሰማም። በሩታ በአብርሽ መቼም አፍሬም አላቅም። መቼም ቢሆን የቱንም ያህል ጥፋት ቢያጠፉ እስከ ጥፋታቸው፣ እስከ ስህተታቸው፣ እስከ ሁሉ ነገራቸው ወድጄ አክብሬያቸው ደግፌያቸው ይሄው እኔ እግዚአብሔር ምስክሬን ነው የምላችሁ። ሩታ አንድ ብላ ሀ ብላ እንደመጣች ጀምሮ ቪዲዮን ገብታችሁ ማየት ትችላላችሁ። መቼም አላቆምኩም፣ መቼም ሳልቀይር በአቋሜ ሳል በቃ ጸንቼ ቆሜ እስከ ዛሬ ሰዓት አድርሻችኋለሁ። እስከ ዛሬ ቀን እየተከታተልኳቸው ይገኛሉ። እግዚአብሔር ለእኔ እድሜም ጤና ሚስጠኝ ለእናንተ መድሜ ጤና ያሰጧችሁ፣ ደግሞ ልጅ ወልዳችሁ ቤተሰብ መስረታችሁ ጸጉራችሁ እስኪያረጅ እስከ ሽበት መከታተላችሁ ሰው ነኝ ብዬ ቃል ገብቻለሁ። የእውነቴን ነው ምላችሁ። በጣም እንቁ የሆኑ ልጆች ናቸው። ሲገባቸው ነው እንጂ አንሳቸውም። እንግዲህ ጉዟቸውን ወደ ዱባይ አድርገዋል። ትናንት ከትናንት በፊት ነበረ በረራ የነበረባቸው ነገር ግን የሙስሊሞች በዓል እንግዲህ እሑድ ስለሆነ በቃ እንትን ተብሎ ነው እና በጣም ነው ጓጉቼ የነበረው እስኪሄዱ ድረስ እና እነሱ ብቻ ሳይሆን በቃ የሚቀበላቸው ሰው ብቻ ሳይሆን እነሱ ራሱ አብርሽና ሩታ አንደኛ ይውላችሁ። ታሪካዊ የሚያደርገውን ነገር ልንገራችሁ። ለመጀመሪያ ጊዜ ነው ከሀገር ሁለቱም ማለት ነው ከሀገር ለመጀመሪያ ጊዜ ነው የሚወጡት። ለመጀመሪያ ጊዜ ነው ዱባይ የሚሄዱት። ለመጀመሪያ ጊዜ ነው እሷም ለአብርሽ ቀለበት ልታደርግለት የተዘጋጀችው። ለመጀመሪያ ጊዜ ነው ትክክለኛ ቀለበት አብርሽም ሩታም ለማድረግ የተዘጋጁት ይሄ ታሪካዊ ጉዞ ነው። ለመጀመሪያ ጊዜ ነው ከአድናቂዎቻቸው በጣም በሰፊው በትልቁ ሊቀበሏቸው ሊያከብሯቸው ከዚህ በፊት በቪዲዮ ነበረ ሁለት መቶ ሺህ ሲያከብሩም የነበሩበት የአንድ አመታቸውንም ሲከበር ብቻ የተለያዩ ፕሮግራሞች ሲኖሩ በቪዲዮ ነበረ። ተመልካቾች አድናቂዎች እንግዲህ ደስታቸውን የሚገልጹት ኬክ አሰርተው ዲኮር አሰርተው ምናምን ነገር። አሁን ግን በአካል ዱባይ በደንብ በጣም ብዙ ብዙ ብዙ ብዙ ብዙ ብዙ ታዋቂ የሚሆኑ ታዋቂም ያልሆኑ በጣም ብዙ ቲክቶከሮች፣ ብዙ ዩቱበሮች እንግዲህ አብርሽንና እሩታን ለመቀበል በደስታ እንደ ሙሽራ አጅበዋቸው ለመቀበል ደስታቸውን ለመካፈል በጣም ብዙዎቹ ተዘጋጅተው እየጠበቁ ነው ያሉት። ይሄ ደስ የሚል እድል ነው። በጣም ለአብርሽም ለሩታም ይሄ ታሪካዊ ቀን ነው። እንዲሁም ለተመልካቾችም እንግዲህ ባሉበት ሆነው የእውነት ለመናገር የሰርግ ፕሮግራማቸውን የቀለበት ፕሮግራማቸውን ኢትዮጵያ ማድረግ ይችሉ ነበር። ለምሳሌ ቀለበታቸውን አዲስ አበባ ማድረግ ይችላሉ። ሰርጋቸውን ደግሞ ቡታጅራ ላይ በጣም በደማቁ ጥሩና ምርጥ አለ የተባለ ምርጥ እየሰርግ ይሆን ነበር። ነገር ግን አሁን ቀለበቱ የደስታቸው ተካፋይ ጫጉላቸውን ደግሞ ዱባይ ማድረግ ይችሉ ነበር። በጫጉላ ሸርሸር ደግሞ ማንም ብዙ ሰው ላይቀበላቸው ይችላል። ብዙ ሰው ብዙ አብረው ጥሩ ጊዜያትን ላያሳልፉ ይችላሉ። አሁን ግን የቀለበት ፕሮግራም መሆኑ ብዙዎቹ ነው የተጠሩት። ሁሉም ሰው መምጣት የሚችል አቅም ያለው ሰው ሁሉ መጦ ደስታችን መካፈል ይችላል። ደስታችን መጋራት ይችላል ብሏል እና እንግዲህ በጣም እድለኛ ናችሁ። መርከብ ላይ እንደሚከበርም መርከብ ላይ ትልቅ ሰርፕራይዝ እንዳላቸውም በጣም ትልቅ እየመርከብ እንደተዘጋጀም በጣም ትልልቅ ሰዎችም እንደሚገኙበት በደንብ መረጃው ደርሶኛል። እና አብርሽ ሩታ መልካም ጉዞ ይሆንላችሁ። እስካሁን በሰላም ደርሳችኋል ብዬ አስባለሁ። እግዚአብሔር አምላክ በሰላም አድርሶ በሰላም ይመልሳችሁ። ያሰባችሁት ሁሉ ነገር ይሳካላችሁ። ሩታ ንግስት ሆነሻል። አብርሽም ንጉስ ንጉስ እና ንግስቲቱ እንግዲህ ጥሩ ጊዜ አሳልፋችሁ ጥሩ የቀለበት ፕሮግራም እንደሚኖራችሁ ተስፋ እናደርጋለን። ያልሄዱ አቅም የሌላቸው እንዲሁም ደግሞ ቤተሰብ አባት፣ እናት፣ እህቶቻችሁ ወንድሞቻችሁ ባይገኙም ግን ደግሞ ዋናው ትልቁ የደስታችሁ ቀን በህይወታችሁ ለመጀመሪያ ጊዜ ለአንደኛና ለመጨረሻ ጊዜ የምታደርጉት ሰርግ ነው፣ የሰርግ ፕሮግራም ነው። ሁሉም ተጠርቶ ሁሉም መጦ ተመርቃችሁ የምትሸኙበት ፕሮግራም ነው። ያኔ ቤተሰቦቻችሁ ተገኝተው እንግዲህ ወገባቸውን መትተው መርቀው ድል አድርገው ድረው ይሸኟችኋል። ያኔ የደስታችሁ እኔ የእውነት ነው የምላችሁ። በባሌም ሆነ በቦሌም በፕሌንም ሆነ በጀልባም በአህያም ሆነ በወፍም ሆነ በእርግብ ተጭኘም ይሆን በአሞራ አላውቅም፣ በሆነ ነገር ሁኜ አዲስ አበባ ሆነ ቡታጅራ የሰርጋቸው ፕሮግራም ላይ መገኘት በጣም ነው የምፈልገው። አልገባችሁም? የምሬት ነው የምላችሁ። እንደው ኢትዮጵያ ያላችሁ ሰዎች የምሬት ነው ደገፍ አድርጉ፣ ይትላላችሁ የእውነት አበረታቱኝ የሄዳለሁ የምሬን ነው። ብላችሁ ምንም ይሁን ምንም፣ የትም ቦታ የትም ቦታ መረጃው በቅርብ ያላችሁ ሰዎች ካላችሁ እኔ አሁን አዲስ አበባ ያሉትን ቤታቸውን፣ ትክክለኛ ቤታቸውን አላውቀውም። ሰፈሩን አካባቢ ብቻ ነው የማውቀው፣ ግን ቡታጅራ ይሁን አዲስ አበባ ይሁን ኢንፎርሜሽን ጠይቄ ያላችሁ ሰዎች ይህንን ነገር ንገሩ። ለሰርጋቸው መገኘት እፈልጋለሁ። ለማንኛውም ግን የአብርሽና የሩታ ደስታ፣ የአብርሽና የሩታ ፍቅር ውሸት አይደለም፣ እውነት ነው። ይህንንም ቀን በቀን እያላችሁ ዴይሊ ዴይሊ ኤቭሪ ዴይ እንግዲህ በየቀኑ እየመጡ እያሳዩችሁ ነው የሚገኙት። በቃ ከዚህ በላይ ምንም እውነታ የለም። ስለዚህ እመኑ ለማለት ነው የመጣሁትኝና አብርሽና ሩታም ደግሞ በቃ ፍቅራችሁን እንዲያበዛው እንዲሁም ደግሞ አብርሽ ለሚስት ያለን ክብር ሳላደንቅ አላልፍም። የሚገባትን ክብር ነው የሰጣት። ዝቅ አልክላት። ለፍቅር ዝቅ ማለት ደግሞ በቃ ምንም ወንጀል አይደለም ኃጢአትም አይደለም እና እንዲህ እንዳከበርካት ተከባብራችሁ እስከ ህይወት ዘመናችሁ እስከ ፍጻሜያችሁ ድረስ በደስታ እንድትኖሩ። ሩታ ደስታ ይገባታል፣ እንክብካቤ፣ እንደ ንግስት መነገስ፣ በቃ ንግስት መሆን ይገባታል። የሚገባት ሴት ነች። ለዚህ ፍቅር ብዙ ዋጋ የከፈለች ከአብርሽ በላይ ሩታ ነች። ሁለታቸውም ብዙ ዋጋ ከፍሏል፣ ግን የሩታ ለየት ይላል። ብዙ ነገሮችን ብዙ ጫናዎችን ተቋቁማ ነው ዛሬ ላይ የደረሰችው። ሶ አብርሽ የሚገባትን ፍቅር ሰጣታል። እና እንኳንም የእናንተ ደጋፊ ሆንኩኝ፣ እንኳንም እኔ ያወኳችሁ። እናንተ የእውነት በእናንተ እንዴት ደስ እንደምል አታቁም። በእናታችሁ እና መርጥ ቆይታ ነበረ። ይችን ቪዲዮ ያገኘኋት እንግዲህ ቲክታክ ላይ ነው። ሩታዬ፣ እንደ አጋጣሚ ሆና ጫማዋን አስቀምጣ ነበረ፣ ስሊፐር ነበር ያደረገችው። ሰዓቷን እያሰረች እያለ ድንገት ነው አብርሽ መጦ እንግዲህ ሰርፕራይዝ ያደረጋት እሱ ራሱ ጫማዋን አድርጎላት እግሯን ስሞ አቅፎ በጣም ነው ደስ የሚለው። እሷ ደግሞ በምላሹ መስጠት ያለባትን ነገር ሰጣለች። ይመቻችሁ፣ ደስታችሁን ያብዛው። አቦ እንደዚህ አይነት ፍቅር እንዴት ደስ ይላል! የእውነት መጨረሻችሁን ያሳምረው። ሁሌ ምን የስመርቃችሁ መጨረሻችሁ ይመር ነው ጅማሮ ምንም ይሆን ምንም አይተነዋል። መጨረሻው ግን በፈጣሪም ዘንድ በሰውም ዘንድ በእናንተም ዘንድ ያማረ ደስ የሚል የህይወት ጉዞ እንዲሆንላችሁ እመኝላችኋለሁ የሰርጉን ፕሮግራም እግዲ እኔ የእውነት ለመናገር ከሰርጉ ፕሮግራም ማለት ነው የቀለበት ፕሮግራሙን ነው በጣም ለማየት የጓጓሁት። እግዚአብሔርን ነው እምላችሁ ብዙዎች አንዳንዶቻችሁ፣ አረ ብዙዎች ብያለ አረብ አንዳንድ ሰዎች አንድ ከስንዴ መሀል አንዳንድ እንክርዳድ አይጠፋ ማደለ የሚባለው ልክ እንደዛው ነው። ቬሎ እንዴት አዲስ አበባ ተሸክማ እስከ ዱባይ ድረስ ትሄዳለች ብላችሁ የምትከራከሩ ሰዎች አላችሁ። እረ ተዉ፣ እኔ እግዚአብሔርን፣ እናንተ ምንም አታመጡም። ይኸው የዛሬ አመት እነ ሩታ ፍቅር በፍቅር ነበሩ። ይኸው እያደጉ እያዩቸኋቸው አደጉ፣ ተመነደጉ፣ ከፍ አሉ። እናንተ ግን ያኔ ጥላዋቸው አስቀምጠችሁ ከሄዳችሁበት ወንበር ላይ ድንጋይ ላይ ነው የተቀመጣችሁ። ስለዚህ ስለ እነሱ ብታወሩ ምንም አይገርምም። እና አታወሩ፣ ስሩ፣ በተግባር ኑሩ ለማለት ነው። ወደው ተዋቸው ልጆቹን የራሳቸው ትልቅ አለም ፈጥረው ጥሩ የፍቅር ጊዜያትን እያሳለፉ ነው የሚገኙትና በጣም ስለገረመኝ ነውና እኔ ከቀለበ ከትልቁ የሰርግ ፕሮግራም በላይ ማለት ነው ጓጓ፣ የምጠብቀው በጣም የቀለበት ፕሮግራም ማለት በቃ ተመልካቾች በጣም አድናቂዎች በጣም የሚወዷቸው ሰፍ ብለው በቃ እንዳይ ናቸው ብሌን የሚሳሱላቸው ተመልካቾች ባሉበት ነው ይሄ ፕሮግራም ሊካሄድ የተዘጋጁትና ለማየት በጣም በጣም ጓጉቻለሁ። ብቻ ግን ዱባይ ደርሰው ያለውን ነገር እስከሚያሳውቁን ድረስ የአብርሽና የሩታ ወዳጆች አድናቂዎች የሆናችሁ የግሬስ ፋሚሊዎች ላይክ ሸር ሰብስክራይብ አርጎኝ። የደስታ ቀን ነው፣ ደስታ ነው ይዤ ላቸው የመጣሁት። ኧረ ተው ግን ተው ከፍ አርጎኝ እኔንም የምር